የኤፍራታና የናታን ሰርግ ይሄን ይመስል ነበረ። ካሳልፍ ነው ፓርቲ ላይ እንዳያቸውት የአፌት ቀለበት ሊያደርግላት ሲል ታሞ ነበረ። ያንንም ምክንያት እንግዲህ በመጠቀም ናታንም ቀለበቱን ይዞ ነበረ የሄደው። ኤፍራታና ናታን ሊጋቦ የቻሉበትም ቢኒያም በጣም አደነኩት፣ ምክንያቱም ምናልባት ከተሳካለት ብሎ ብዙ ነገሮችን አዘጋጅቶ ነበረ እንደምታዩት። ሰላም ሰላም! ውድና የተከበራችሁ የወጋገን ሚዲያ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮን በላይክ መጀመሪያ አትርሱ። ሐረግ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። አብራችሁ ቆዩ። ኤፍራታና ናታን የደስታ ሕይወት ይገባቸዋል። እውነት ለመናገር በጣም ብዙ ነገር ነው ያሳለፉት። እንደሚታወቀው ካሳለፍነው ፓርቲ ላይ ናታን ባመጣው መንገድ፣ ባመጣው ሲስተም፣ ባመጣው እቅድ ነው እንግዲህ ኤፍራታ ከያፌት ቤት እንድትወጣ እንደዚሁም የናታን እንድትሆን ናታን ነው ሀሳቡን ያመጣው። ነገር ግን ይሄ ሀሳብ የቤዚ ነው። ይሄንን ሀሳብ ቤዛ ነች ያመጣችን ላይ በማለትም ተናግሯል ናታን ለቢንያም ቢንያም በጣም ተጨንቆ ነበረ። ምክንያቱም ናታን ያለ ኤፍራታ መኖር በጣም እንደሚከብደው ያውቃል። ነገር ግን ኤፍራታ ደግሞ ምክንያቱን ካልነገረችን እንዴት ነጻ ልናውጣት እንችላለን ከያፌት የሚለው ነገር ያሳስበው ነበር በጣም እንግዲህ ካሳለፍ ነው ፓርቲ ላይ ሰርጉ ላይ መድኃኒት ወስዶ ነበረ ያፌት በውሃ ውሃውንም የሰጠው ያክስቱ ልጅ ነው። በጣም ደክሞሃል ወንድሜ፣ እንደዚህ የሚደክመሃል መሰለኝም ነበረ ፊትህ ላበላብ ሆኗል እኮ ውሃውን ጠጣ በማለት ነው ያክስቱ ልጅ ውሃውን እየሰጠው ለያፌት ያፌትም እውነት ብለሃል በጣም ነው እኮ ያስታውቅብኛል እንዴ በማለት አራምጣው ለጠጣ ውሃውን በማለት ጠጥቶ ነበረ። ውሃውን ከጠጣ በኋላ ቀጥታ ወደ ቀለበት ዝግጅቱ ነበረ የሄዱት። ቀለበቱን ሊያደርግላት ከኪሱ አውጥቶ ሊያደርግላት ሲል ነው እንግዲህ መድኃኒቱ ስራውን የጀመረው ስራውን ሲጀመርም። ያፌት ወድቆ ነበረ በወቅቱ ሰርገኞችን በጣም ተደናግጠው ጩኸው ነበረ። በተለይ ገነት በጣም ነበረ የጮኸቸው። አብዛኞቹ ያፌት ለምን እንደወደቀ ያውቃሉ። ለምሳሌ ነ ቤዛ፣ ናታን እና ቢንያም ይሄን ነገር ያቃሉ። ገነት ግን ከቤት ጀምራ ቢንያምን ተጠራጥረው ነበረ። ይሄ ነገር ምንም አላማረኝም፣ ምንም ስህተት እንዳትሰሩ በማለት ነበረ እያዘዘቻቸው ወደ ሰርጉ ቤት የሄዱት ምንም አታስቢ በማለትም ቢኒያም መገነትን ወደ ሰርጉ ቤት እንድትሄድ አሳምኗታል። ዳጊ ግን ትንሽ አስቸግሮ ነበረ ጸጉሩን አልቆርጥም እያለ ቢሆንም መገነት ራሷን አሳምናለ ባብሳ ወደ ሰርጉ ቤት ሄዳለች። ትሂድ እንጂ ኦሬዲ ሰርግ የልጇን ደስታ ለማየት ብቻ የሄደች ነበረ የመሰላት ነገር ግን እነ ቢንያምና ናታን ሌላ እቅድ እንዳቀዱ እሷ ምንም የምታውቀው ነገር እየላትው ነበር ለዛም ነው ያፌት ሲወድቅ በጣም የተደናገጠችው የያፌት አክስት ኤፍራታን በጣም ወደዋታል እንደዚሁ ያስታውቃሉ ወደ እሷን በመሄድ አንችን የመሰለች ጨረቃ በማለት ሲነጋገሩ ጨረቃ አለች ኤፍራታ ናታንን በማስታወስ ምክንያቱም ናታን የኔ ጨረቃ ነው የሚላት ጨረቃ የሚባለው ነገር ሲወሳ ናታን ነው ትዝም ይላት። እንደዚሁም ባለፈው ከሰራተኛዋ ጋር ስትነጋገር ናታንን በሀሳቧ እያሰበች ነበረ። በጣም ብዙ ነገሮችን ከተናገረች በኋላ ነገር ግን እመቤቴ፣ አንቺ የምትመስኝ ሌላ ሰው የምታፈቅሪ ነው የሚመስለኝ በማለትም ስትናገር፣ አይ በማለት መለሰችላት እንጂ በነገሮች ሁሉ ናታንን ነው የምታስታውሰው ይፍራታ ወንዶች እኳ ያፈቅሩን? በማለትም ሰራተኛዋ ስትናገር፣ ያፈቅራሉ፣ ብዙ የሚያፈቅሩ ንጹሕ ልብ ያላቸው አሉ በማለትም ናታንን በማስታወስ መለሰችላት። ለዛም ነው የአፌት አክስት ጨረቃ ትመስያለች በማለት ስትነግራት፣ ጨረቃ የሚለውን ቃል ከናታን ጋር በማያያዝ በሀሳብ ወደ ኋላ የተመለሰችው። ሰርገኞች እየተሰባሰቡ ነው። ብዙም ባይባሉ ይበቃሉ ያላቸውን አንዳንድ ሰዎችን ጠርቶ በዛው በቤት ውስጥ ለተጠሩት ሰዎች ይበቃል የተባለውን ወንበርና ደስክ አቅርቦ ሽርንጉድ እያለ ነው። ያፌት ያፌት ሰርጉን በጥሩ መንገድ እንደዚሁም ባሰበው መልኩ ለማስኬድ በሌላ መልኩ እነ ቢኒያም ደግሞ በራሳቸው እቅድ እየሄዱ ነው ያሉት። ይሄ ቤዚ ባመጣቸው እቅድ እኔ የገረመኝ ነገር ምንድን ነው? ባለፈው ቤዚ የሆነ ጊዜ አብረን ተኝተን ተኝተን፣ ብዬ ያረገዝኩት ከአንተ ነው ብዬ ምናምን በማለት አታላው ነበር እና ያንን እውነታ ከአንተ ጋር አላደርጉም ከአንተ ጋር ምንም አይነት ግንኙነት የለንም፣ ስለዚህ ከኔ ጋር ሁኝ ከኔ ጋር ሆን ብዬ ምንም የማስገደድህ ነገር የለኝም ብላ እውነቱን በመናገሯ ናታን በጣም ደስተኛ ነበረ። እውነቱን በመናገሯ ደስተኛ ሆኖ ብቻ ነበረ ከቤት የወጣው። በዛም ደስታ ወደ ቢንያም ሄዶ ባይገርምህ የሆነ ጊዜ ሰክሬ ከቤዛ ጋር ተኝቼ ብዬ አልነገርኩም ነበር ምናምን በማለት ሲነግረው፣ አዎ ነግረኸኛል ብሎ መልሶለት ነበረ ምን ይመስልሃል? ያኔ ውሸቷን ነው ቤዛ ከእኔ ጋር ከእሷ ጋር አላደርኩ። ምንም አይነት ከቤዛና ከእኔ መካከል ምንም አይነት ግንኙነት የለም በማለት ሲመልስለት፣ ታዲያ ልጁ የማን ነበረ በማለት ይጠይቀዋል። ናታን በጣም ነው የደነገጠው። እውነትም ልጁ የማን ነበረ ታዲያ? ምክንያቱም ቤዚ አርግዛ ነበረ። በመድኃኒት ነው ልጇን ልታጣ የተደረገችው እንጂ ቤዛ አርግዛ ነበረ በፊት። ልጁም ያንተ ነው አባት ልትሆን ነው ብለው ነበረ በፊት። በዚህ ነገር ወደ እሱ ልትጠጋ የቻለችው። ልጁ የማን ነው የሚለው ሀሳብ ምንም አልመጣለትም ነበረ። ዛሬ ወደ ሰርጉ ሲሄዱም ሊጠይቃት ብሎ ቤዛ፣ የሆነ ጥያቄ ልጠይቅሽ በማለት ሲጠይቃትሽ እጠይቀኛለችው እሷ እሱ ለባብሶ አምሮበት፣ ሁለታቸውም ደስተኛ መስለው ወደ ሰርጉ ሊሄዱ እየተዘጋጁ ስለሆነ ሲያስበው፣ ቤንያም ደግሞ ዛሬ ምንም ነገር ስለዚህ ነገር አትንገራት፣ አትጠይቃት ምናልባትም በጥሩ ነገር ልትክስህ አስባ ይሆናል በማለትም ይነግረዋል። ዛሬ እቅዳችንን እና እቅዳችንን ብቻ የምናካሄድበት ቀን ነው በማለትም ይነግረዋል። እሺ ብሎ ነበረ። ለዛም ነው ቤዛን ጥያቄ ልጠይቅሽ ብሎ እንደገና እሺ ጠይቀኝ ምንድን ነው በማለት ስጠብቀው አይ በቃ ተይው በማለት ሲነግራት እንዴት ልጠይቅሽ ብለህ ተይው ትለኛለህ? በማለትም ትቆጣለች እሷ እነሱ እየተነጋገሩ ሳለ ጽዮን ትመጣለች። አላማረብኝም በጣም አምሮብኛል ሰርጉን መጥናለሁ አይደለ በማለት ትመጣለች። በጣም ነው የምታምሩ የኔ ቆንጆ ይሄት በማለትም ይመልስላታል። በዚህም በዚህ ንግግራቸው የቀናች ትመስላለች። እናንተ ሰዎች ግን ያፌት ሳይሆን የሚያገባው እናንተ ያዘጋጃቸው ሙሽራ ያለ ይመስላል ሁለታቸውን በማለት ትቀልድባቸዋለች። አትቀልጂ በማለትም ይነግሯታል። ጽዮን ደግሞ አስከትላ ሁለታችንም እኮ አንድ አይነት ነን። አንቺ እህት አለሽ እኔ ደግሞ ወንድም አለኝ በማለት ትነግራታለች። ለቤዚ እህቷ ኤፍራታ ናት ማለት ነው። አሁን ጽዮን ራሱ ኤፍራታ የቤዛ እህት መሆኗን እየተቀበለች ነው። ቤዛም እንደዚሁ። ምክንያቱም ከአሁን በፊት እህትሽ ነኝ እህትሽ ናት ሲሏት አትወድም ነበረ። ቤዛ እኔ እህት የለኝም በማለት ነበረ መልስ የምትሰጠው። በአሁኑ ዙር ግን በጣም ደስተኛ ሁናለች። ወይዘሮ ገነት በጣም አእምሮ ባታል ወደ ሰርጉ ለመሄድ እነ ቢኒያም ካሳመኗት በኋላ ራሷንም ልጇንም አሳምራ ወደ ሰርጉ ቤት ለመሄድ ችላለች። ኤፍራታ ብዙ ነገሮች እያስጨነቋት ነው ያሉት። ኤፍራታ ሲጀመር ያፌትን ለማግባት የወሰነችው ወደ ሁሉም ነገር ወደ ባለቤቱ እንድመለስ በተለይ ደግሞ የእነ ናታን ቤት የእነሱ እንዲሆን ትፈልጋለች። አሁን ወደ ያፌት ቀርቤ ሚስቱ ከሆንኩ የልጆቹንም መረጃ ላገኝ እችላለሁ እንደዚሁም ደግሞ ቤቱን በሚስትነት ወስጄ ለእነሱ መመለስ ይችላለሁ የሚለው ግምት ስላላት ነው። ሰርገኞች ወደ ሰርግ ቤቱ መግባት እየጀመሩ ነው። ከኤፍራታ ቤተሰቦች እነ ናታን የመጀመሪያ ሰርገኞች ሆነዋል። የመጀመሪያ ነው የገቡት። እዛም እንደገቡ እነ ቢንያም አልመጡም እንዴት በማለት ራሳቸውን እየተጠያየቁ ነበረ። ናታን፣ ቤዚና ጽዮን ነበረ መጀመሪያ ወደ አፌት ቤት የመጡት። እንደዚሁም የተጠሩትን አንዳንድ እንግዶች ሲያዩቸው እነ ቢንያም የሉም ነበረ ና አልመጡም። እንዲህ አይመጡ ይሆን? እንዲህ በማለት ሲነጋገሩ፣ አይ ይመጣሉ፣ ተነጋግረናል፣ እየመጣንም ነው፣ እየተዘጋጀን ነው ብለው ነበረ። ተረጋጋ ይመጣሉ፣ በማለት ቤዛ ታስቀምጠዋለች። ወደ ወንበር ሄዶ እንድቀመጥ ታደርጋለች። ነቢንያምም ቆይት ብለው ይመጣሉ እንግዲህ ነቢንያም በመጡ ጊዜ ገነት አብራቸው ነበረች ገነትና የያፌት አክስት ደግሞ ይተዋወቃሉ ወይ ገነት መጣሽ እንዴ ትመጫልሽ ብዬ አላሰብኩም ነበረ በማለት ስም መልስላት እሷ ማለት እኮ ብሎ መልስ ሊሰጥ ሲል ያፌት እባክህ መምጣቴ እንዲቆጨኝ አታድርጊ፣ ያፌት ምንም ነገር አትነጋገር በማለት ገነት ታስጠነቅቀዋለች። እሺ በቃ አረፍ በሉ ግቡ ግቡ ይላቸዋል። እነሱም ገብተው ወደ ተዘጋጀላቸው ወንበር ይቀመጣሉ። ገነት ኤፍራታን እስክታያት በጣም ጓጉታለች። ኤፍራታም እነሱን እስክታያቸው በጣም ጓጉታለች። መጥተዋል ሰርገኞች መጥተዋል። እኛም ወደታች መውረድ አለብን። ተዘጋጅተሽ ጨረሽ ወይ ሲሏትም ኤፍራታ መጥተዋል ምን ማለት ነው? ማን ነው የመጣው? በማለት ጠየቀች። እነ ናታን መጥተዋል፣ እነ ገነት መጥተዋል በማለት ሲነግሯት ናታን በማለት ተደናገጠች።